መጽሐፈ መክብብ ምዕራፍ ሶስት ቁጥር አስራ አንድ መጽሐፈ መክብብ ምዕራፍ 3 ቁጥር 11 በጌታ ስም እናነባለን። መጽሐፈ መክብብ ምዕራፍ 3 ቁጥር 11ን እንዲህ ይላል፣ ነገርን ሁሉ በጊዜው ውብ አድርጎ ሠራው እግዚአብሔር ከጥንት ጀምሮ እስከ ፍጻሜ ድረስ የሠራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልብ ውስጥ ሰጠው ይላል። ክብር ለእግዚአብሔር ይሆን፣ አሜን። እግዚአብሔር ባርካችሁ። ለጌታ ክብር አጨብጭበን እንቀመጥ። አሌሉያ። መጽሐፈ መክብብ ምዕራፍ ሶስት ቁጥር አስራ አንድ ነው ያነበብነው። ነገርን ሁሉ ምን አደረገው ይላል? በጊዜው ውብ አድርጎ ሰራው እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ውስጥ ሰጠው። አሜን ክብር ለእግዚአብሔር ይሆን። የማካፈላችሁ ሀሳብ በእግዚአብሔር ጊዜ መታመን የሚል ነው። እስቲ በእግዚአብሔር ጊዜ መታመን በሉ። በእግዚአብሔር ጊዜ ምን ማለት መታመን፣ በማን ጊዜ በእግዚአብሔር ጊዜ መታመን በሚል ሀሳብ ነው ማካፍላችሁ እርግጠኛ ያደለውም ዛሬ እንደምንጨርሰው። ግን እግዚአብሔር እስከፈቀደ እንሂድና የቀረውን ደግሞ ጌታ ቢፈቅድ የሚቀጥለው ሳምንት ለመመልከት እንሞክራለን። ትረስቲንግ ጋድስ ታይሚንግ በእግዚአብሔር ጊዜ ምን ማለት መታመን። አሜን ሃሌሉያ። እንግዲህ የመክብብ መጽሐፍ በዳዊት ልጅ በንጉሱ ሰለሞን እንደተጻፈ መግቢያው ላይ ምራፍ አንድ ቁጥር አንድ ላይ በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ብሎ ጸሐፊው ራሱ ይናገራል። ይናገራልና በሰፊው በቤተ ክርስቲያንም ታሪክ ትራዲሽን ጸሐፊው ሰለሞን እንደሆነ ይታመናል። እርግጥ አንዳንድ ሰዎች ከዛ በኋላ የነበሩ የነበረ ጸሐፊ ጽፎታል ብለው የሚሉ ሰዎች አሉ። ነገር ግን በታሪክ እንዲሁም ደግሞ የመጽሐፉን ክፍሎች ስንመለከት ሰለሞን ራሱ ጸሐፊው እንደነበረ ማስተዋል የምንችል ይመስለኛል። ለምሳሌ ምዕራፍ ሁለት ላይ ቁጥር ሶስት የሰው ልጅ የሰው ልጆች በህይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናንም ለመያዝ በልቤ መረመርሁ። ትልቅ ስራን ሰራው። ቤቶችንም አደረግኩ፣ ወይን ተከልሁ፣ አትክልትንና ገነትን አደረግኩ። ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልኩ። በዱር የተተከሉትን ዛፎች አጠጥ አጠጣበት ዘንድ የውሃ ማጠራቀሚያ አደረጉ። ወንዶች ወንዶችና ሴቶችንም ባሪያዎችን ገዛው። የቤት ውልድ ባሪያዎችም ነበሩኝ። ከእኔ አስቀድሞ በኢየሩሳሌም ከነበሩ ሁሉ ይልቅ ብዙ ከብቶችንና መንጋዎችን ነበሩኝ። ብርና ወርቅ፣ የከበረውንም የነገሥታትን ያወረጃዎችንም መዝገብ ሰበሰቡ! አዝማሪዎችን አሮሆችን የሰዎች ልጆችንም ተድላ እጅግ የበዙ ሴቶችን ሴቶችንም አከማቸው ይላል። ሶ እንግዲህ እነዚህ ካራክተሮች ከሰለሞን ጋር የሚሄዱ እንደነበረ ማስተዋል የምችል ይመስለኛል። ቀጥሎም ስናነብ ታላቅም ሆንኩ ከእኔም አስቀድሞ በኢየሩሳሌም ከነበሩ ሁሉ ይልቅ ከበሩ ። ደግሞም ጥበቤ ከእኔ ጋር ጸንታ ቀረች። አይኖቼንም ከፈትኩ፣ አይኖቼም ከፈለጉት ሁሉ አልከለከልሁም፣ አልከለከልኋቸውም። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩትም። ከድካሜም ሁሉ ይህ እድል ፍንታ የሆነ እጄ የሰራችሁንም የሰራቻተን ስራዬን ሁሉ የደከምሁበትንም ድካሜን ሁሉ ተመለከት። እነሆ ሁሉ ከንቱ ንፋስ እንደመከተል ነበር፤ ከፀሐይ በታች ትርፍ አልነበረም እያለ ይናገራል። ስለዚህ እነዚህ ካራክተሮች ወይም እነዚህ ነገሮች መገለጫዎች ለሰለሞን ተስማሚ ወይም ደግሞ ሰለሞን ራሱን የሚገልጥበት እንደነበረ እንመለከታለን። ምክንያቱም መጽሐፍ ቅዱስ ላይ አንድ ሺህ ሚስቶች ሰባት መቶ ቁባቶች መቶ ሚስቶች እንደነበሩት ሰለሞን እንመለከት መጽሐፍ ቅዱስ ስለሚነግረን፣ እንዲሁም በሁለተኛ ዜና ምራፍ አስራ ምራፍ አንድ ላይ ቁጥር አስራ አራት ላይ ሰለሞን ሰረገሎችን ፈረሶችንም ሰበሰበ አንድ ሺ አራት መቶ ሰረገሎች አስራ ሁለት ሺህ ፈረሶች ነበሩት። በሰረገሎችም ከተሞችና ከርሱ ጋር በኢየሩሳሌም አኖራቸው። ንጉሱም ብርና ወርቅ ወርቅን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባን እንጨት ብዛት በቆላ እንደሚበቅል ሾላ ሆነ ይላል። ስለዚህ ወርቅ እንደ ድንጋይ የሆነበት ዘመን በኢየሩሳሌም የሰለሞን ዘመን ብቻ ነው፣ ታሪክ እንደሚነግረን ማለት ነው። ስለዚህ እጅግ ብልጥግና እንዳበዛ ትልቅ ነገር እግዚአብሔር እንዳደረገለት ሰለሞን ይናገራል። ብዙ ባሮች፣ ብዙ አገልጋዮች፣ ብዙ ጦር፣ ብዙ ኢኮኖሚ፣ ጠንካራ ኢኮኖሚ፣ ዝናው ደግሞ በጣም በዓለም ዳርቻ ሁሉ የወጣ እጅግ ገናና ንጉሥ እንደነበረ መጽሐፍ ቅዱሳችን ይነግረናል። እና ከምድራችንን ትገዛ የነበረችም ንግስት ሳባ የሰለሞንን ጥበብ ለማየት እንደሄደች መጽሐፍ ቅዱስ ይነግረናል። ስለዚህ ነገስታት ከሰለሞን ለመስማት በጣም ይናፍቁ ነበረ እና በጣም ጥበበኛ አስተዋይ ሰው ነበር ሰለሞን። ስለዚህ በዚህ መጽሐፍ ላይ በሰው ህይወት ውስጥ የሚነሱ ጥያቄዎችን ፍልስፍና የሚመስሉ ጉዳዮችን ሰለሞን ያነሳል። የህይወትን ትርጉም እና አላማ ይፈልጋል። የህይወትን ውስብስብ ተፈጥሮ እንዲሁም ትርጉም ማግኘትን ይፈልጋል ሰለሞን እና የመክብብ መጽሐፍ፣ ሰለሞን በዙሪያው ያለውን ዓለም ለመረዳት የሚያደርገውን ጥበብ የምናይበት መጽሐፍ ነው እና በመክብብ መጽሐፍ እንደምንመለከተው ሰለሞን ብዙ ነገሮችን ያያል፣ ያነሳል፣ ያወርዳል። ከዛ በኋላ በተደጋጋሚ አንድ የሚለው ነገር አለ። ከንቱ ከንቱ፣ የከንቱ ከንቱ ሁሉ ከንቱ ነው ይላል። ሁሉ ምንድን ነው? ከንቱ ነው ይላል። በእንግሊዝኛ ቫኒቲ ኦፍ ቫኒቲስ፣ ሚኒንግለስ ሚኒንግለስ፣ አተርሊ ሚኒንግለስ እና በዕብራይስጥ በተጻፈበት ቃል ደግሞ ሄቭል የሚል ትርጉም ነው ያለው። ሄቭል ማለት ስሞክ እንደ ሚጠስ ጭስ፣ እንደ ደመና፣ እንደ ጉም ነው። ሁሉም ነገር ምንድን ነው? ጉም ነው፣ ኃላፊ ነው። ሄቭል ሄቭል ይላል። ከንቱ ነው፣ የማይያዝ የማይጨበጥ ነው። እና ሰለሞን ይህንን በዋነኝነት የሚልበት ምክንያት የሰው ልጅ ሕይወት በምድር ላይ አጭር ነው፣ አላፊ ነው። ሞት አለ። ሁሌ ዘላቂ ሆኖ መኖር አይቻልም። ስለዚህ የተቆጠረ ነው፣ የተወሰነ ነው። ጥሎት ይሄዳል። ትውልድ ይመጣል፣ ትውልድ ይሄዳል። ትውልድ ያልፋል፣ ሌላ ትውልድ ይተካል። ዘላለማዊው እግዚአብሔር ብቻ ነው። ሁሉ ከንቱ ነው፣ ዘላቂ አይደለም፣ ጠፊ ነው። እንደ ጢስ ነው፣ እንደ ጉም ነው፣ የሚያልፍ ነው። ምንም ነገር ቢኖርህ፣ ብዙ ሀብት ቢኖርህ፣ እንደ ሰለሞን የመጨረሻው ባለጠጋው ሰው በምድር ላይ ብትሆን፣ ያልፋል። አላፊ ነው። ዓይኔን ካማረ ነገር ሁሉ አልከለከልኩትም አለ አንድ ሺህ ሚስት እስኪሰበስብ ድረስ ማለት ነው። ሰውየው ሁሉን ነገር ነበረኝ አለኝ አለ አየውታል፣ ግን ምንድን ነው አለ ከንቱ ነው፣ ጠፊ ነው፣ አላፊ ነው። እና ታዲያ ምንድን ነው ሊያስጨብጠን የሚፈልገው በዚህ መጽሐፍ ላይ ብለን ስንመለከት እግዚአብሔር በሰለሞን ልብ ውስጥ ያስቀመጠውን እውነት ወይም በዚህ መጽሐፍ ላይ ያስቀመጠውን ሀሳብ ምዕራፍ 12 ላይ ሰለሞን እንደዚህ ብሎ ያስቀምጣል። የጠቢብን ቃል እንደ በሬ የጠቢብን ቃል እንደ በሬ መውጊያ ነው። የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደ ተቸነከሩ ችንካሮች ናቸው ይላል። የጠቢብ ቃል እንደ በሬ ምንድነው? ነው መውጊያ ነው። የበሬ መውጊያ በእንግሊዝኛ ትርጉሞች እረኞች በጎችን ወደ ትክክለኛው መንገድ ለመምራት የሚጠቀሙበት ስለታ መውጊያን የሚያሳይ ቃል እንደሆነ እንመለከታለን። ያ መውጊያ ደስ የሚያሰኝ አይደለም አይደለም። በሬ ማን ነው? በጎችን ሲጠብቁ የእስራኤል እረኞች አላቸው የሚወጉበት በትር እና ያ በትር መውጊያ ይባላል አለ፣ የበሬ መውጊያ። እና በዛ ይወጓቸዋል። በዛ ሲወጉ ደስ አያሰኝም። የጥበብ ቃል፣ የጥበብ ተግሳጽ እንደ እረኛ በትር ነው ይላል፣ እንደ መውጊያ ነው ይላል። ስለዚህ ይወጋሃል፣ ህመምን ይፈጥርብሃል፣ ያምሃል። ኮምፈርት አይሰጥህም ግን ወደ ምን ለመመለስ ነው? ወደ ትክክለኛው መንገድ። አያችሁ፣ እረኛው በጎቹን የሚወጋቸው ወደ ገደል ገብተው እንዳይሞቱ፣ ወደ ትክክለኛው አቅጣጫ እንዲመጡ፣ ትክክለኛውን እይታ እንዲይዙ ምን ያደርጋቸዋል? ይወጋቸዋል። ስለዚህ እንደዚህ ነው። የጥበብ ቃል ይላል እንደ ስለታም በትር ነው፣ ይወጋል፣ ያማል። ተግሳጽ ህመም አለው። ዘለፋ ግን ይወታል ተስፋ አለው። አሜን። ይጠብቀናል። ስለዚህ እግዚአብሔር በዚህ ውስጥ ይናገረናል። ተስፋን ሊሰጠን እምነትን ሊሰጠን እግዚአብሔር አምላክ ይናገረናል። አሜን። ስለዚህ ይህንን ሀሳብ ሳካፍላችሁ እግዚአብሔር እይታችሁን እንደሚቀይረው እይታችን እንደሚቀይረው በጣም እምነት አለኝ። አሜን። በእምነት ከተቀበላችሁት የእግዚአብሔርን ቃል እግዚአብሔር በልቤ ስላስቀመጠ ይህን ሀሳብ ደግሞም እግዚአብሔርን የበለጠ እንድናውቅ ስራውን እንድንረዳ፣ እግዚአብሔርን እንድናደንቀው፣ እንድንደነቅ፣ እንድንገረም በስራው እንድናመሰግነው፣ በደስታም እንድንሞላ ያደርገናል። በምናልፍበት ጎዳና ሁሉ እግዚአብሔር ከኛ ጋር እንዳለ ስንረዳ፣ በደስታ በምስጋና እንሞላለን። ሌላው ይህንን ክፍል ስንመለከት ስናጠና እግዚአብሔርን መፍራት በእኛ ላይ የበለጠ ያድራል። አሜን፣ ክብር ለኢየሱስ ይሁን። እንዲሁም ደግሞ በእግዚአብሔር ላይ ያለን መታመን ይጨምራል። እግዚአብሔርን ማመናችን ይጨምራል። ክብር ለኢየሱስ ይሁን። አሜን፣ ሃሌሉያ። እስቲ አሁንም ድገሙና በእግዚአብሔር ጊዜ ይታመናለሁ በሎኝ። አሜን! ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ እንግዲህ ሰለሞን በዘመኑ የነበረውን ሁኔታ ይናገራል። ቅድም እንዳልኩት መውጊያ ብቻ ሳይሆን ደግሞ እንደተሰቀለ ማስታወሻ ነው። ማለት በቃ ተቸንክሯል፣ ኖት ነው ኖቲስ ለሚያደርገው ሰው ለሚመለከተው ሰው ትክክለኛን አቅጣጫ የሚሰጥ ምልክት ነው እያለ ነው የሚናገረው። ክብር ለኢየሱስ ይሁን አሜን። የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደ ተቸነከሩ ችንካሮች ናቸው። ከአንድ እረኛ አንዳንዶቹ ከእግዚአብሔር ይላል። ስለዚህ ለመሆን እውቅናውን ለማን ይሰጣል? ለእግዚአብሔር ይሰጣል። ከእግዚአብሔር ያገኘውን ጥበብ እንደሆነ ይናገራል። ከእግዚአብሔር የተገኘ ጥበብ ነው። ስለዚህ እንደ ምልክት ነው። ትውልድ ያልፋል፣ ትውልድ ይተካል። ነገር ግን ያ ምልክት እንዳለ ይቆያል። ለተረዳው ላስተዋለው ሰው ሕይወትንና ተስፋን ይሰጠዋል። ክብር ለኢየሱስ ይሁን። እንደዚሁም ቁጥር 12 ላይ ይህን ካለ በኋላ ምን ይላል? ከዚህ ሁሉ በላይ ልጅ ሆይ ተግሳጽን ስማ፣ ብዙ መጽሐፍትን ማድረግ ፍጻሜ የለውም፣ እጅግም ምርምር ምርምር ሰውነትን ያደክማል። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተና ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። ሃሌሉያ እግዚአብሔርን ምንበል ፍራ፣ ትእዛዙንም ምንበል ጠብቅ ይሄ የሰው ምንድን ነው ይላል ሁለንተና እስቲ ሁለንተና በሉ አሜን ክብር ለኢየሱስ ይሁን ይሄ ነው ዲስ ኢዝ ዘ ኮንክሉዥን ኦፍ ዘ ማተር ይሄ ነው የመኖር ዋናው አላማ ይሄ ነው እግዚአብሔርን ምን ማድረግ መፍራት ነው ትእዛዙን መጠበቅ ነው የመኖር የህይወት የመጨረሻ ግቡ ዋናው ለንተና ዋናው ጉዳይ ይሄ ነው ይላል፣ ሲያጠቃልል መልእክቱን ወይም ደሞ መጽሐፉን ማለት ነው። ይሄ ነው ምንድን ነው እሱ፣ እግዚአብሔርን መፍራት ትእዛዙን ምን ማድረግ መጠበቅ ነው። እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምን ቢሆን ክፉ ቢሆን ወደ ፍርድ ያመጣዋልና ወደ ፍርድ የማይመጣ ጉዳይ የለም። እግዚአብሔር ወደ ፍርድ ያመጣዋል ስለዚህ ምን በል ፍረው እግዚአብሔርን ምን በል አክብረው እግዚአብሔርን ምን በል ታዘዘው ለምን ወደ ፍርድ ያመጣዋልና ስለዚህ ይሄ ነው የሰው ግቡ የሰው የመኖሩ ትርጉም ይሄ ነው እዚህ ላይ ነው ያለው ይሄን የሚሳታርግ ይሄ ነው ብሎ ይደመድማል በዚህ ክብር ለኢየሱስ ይሁን። የነገሩ ሁሉ ፍጻሜ ይሄ ነው። ግቡ ይሄ ነው። አላማው ይሄ ነው። ይሄ ነው ታርጌቱ። ይሄን ሚስ አታርግ ፍርድ አለና ይላል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። እግዚአብሔር ሁሉን ይመለከታል ደገሞም ይመዝናል። ደግሞም ይፈርዳል። ስለዚህ እግዚአብሔርን ፍራ ይላል። እንግዲህ ወደ ተነሳነበት ክፍል ስመጣ ምዕራፍ ሶስት ላይ ሰለሞን ስለ ጊዜ ይናገራል። እስቲ ጊዜ በሎ ድገሙ። ጊዜ በሎ እንደገና። ዘመን በሎ እስቲ እስቲ ወቅት በሉ እንደገና። ክብር ለኢየሱስ ይሁን። አሜን ምዕራፋን ምዕራፍ ሦስት ቁጥር አንድ ላይ ለሁሉ ዘመን አለው ይላል። ምን አለው? ዘመን አለው እ ዘመን አለው ብለው ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው ይላል። ከሰማይ በታች ለሆነ ነገርም ምን አለው? አይሰማኝም። ጊዜ አለው፣ ጊዜ አለው። ሁሉ ነገር ዘመን አለው ለሁሉ ነገር ደግሞ ምን አለው በሉታ። ጊዜ አለው ጊዜ አለው። እያችሁ እግዚአብሔር በጊዜ ውስጥ ነው የሚሠራው ሁሉን ነገር ያስቀመጠው በምን ውስጥ ነው? በጊዜ ውስጥ ነው። በዘመን ውስጥ ነው። በጊዜ ውስጥ ነው። ይህንን ሀሳብ ይነግረናል። ስለዚህ ከፀሐይ በታች የሆነ ነገር ሁሉ እንዲሁም በዚህ መጽሐፍ ላይ ሰለሞንን ነገር ያነሳል። አዲስ ነገር የለም። ሁሉ ዛሬ አንተ አዲስ ቢመስል ካንተ በፊት የነበረው ትውልድ ምን አድርጎታል፣ አልፎበታል። ስለዚህ አዲስ ምንም አታድንቅ ነው የሚለው እንዲሁም ከንቱኑ ያም ቢሆን ግን ከእግዚአብሔር ጋር ያለህን ነገር እግዚአብሔርን መፍራትና እግዚአብሔርን መፈለግን ትልቅ ቦታ ይሰጠዋል። ደግሞም እግዚአብሔር ለዚህ ምድር ብቻ ሳይሆን ለዘላለሙም ተስፋችን ስለሆነ ማለት ነው። አሜን። ከሞት በኋላ ላለውም ተስፋ ስለሆነ ክብር ለኢየሱስ ይሁን። አሜን። ስለዚህ ይህንን መረዳት በጣም አስፈላጊ ጥበብ ነው፣ ጉዳይ ነው። ምክንያቱ እግዚአብሔር ነገርን ሁሉ የሚሰራው በጊዜ ውስጥ ስለሆነ፣ በጊዜ ውስጥ ስለሆነ። እርግጥ እግዚአብሔር በጊዜ አያዝም፣ ዘላለማዊ ነው። በጊዜም አይገደብም፣ አይወሰንም። ነገር ግን ስራውን የሚሰራው በምንድን ነው? በጊዜ ውስጥ ነው። ስለዚህ ለሁሉ ምን አለው? ዘመን አለው። to everything there is a season and a time to every purpose under the heaven ምን አለው? ሲዝን አለው። ምን አለው? ታይም አለው ለእያንዳንዱ ፐርፐዝ ለእያንዳንዱ ዓላማ ለሚሆነው ነገር ሁሉ ምን አለው? ጊዜ አለው ይላል። ከዛ ይዘረዝራል በሰው ሕይወት ውስጥ ሊሆኑ የሚችሉ ኮንዲሽኖችን በሙሉ ማለት ይቻላል ይዘረዝራል። ቁጥር ሁለት ላይ ለመወለድ ጊዜ አለው ይላል። ለመሞትም ጊዜ አለው። ለመትከል ጊዜ አለው የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው ይላል። ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው። ለመስራትም ጊዜ አለው። ለማልቀስ ጊዜ አለው። ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው። ለመዝፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው። ድንጋይን ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው። ከመተቃቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው። ለማጥፋት ጊዜ አለው። ለመጠበቅ ጊዜ አለው። ለመጣልም ጊዜ አለው። ለመቅደድ ጊዜ አለው። ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው። ለመናገርም ጊዜ አለው። ለመውደድ ጊዜ አለው ለመጥላትም ጊዜ አለው ለጦርነት ጊዜ አለው ለሰላምም ጊዜ አለው ብሎ ይናገራል። በሰው ሕይወት ውስጥ ሊሆኑ የሚችሉ ዋና ዋና ጉዳዮችን እያነሳ እነዚህ ሁሉ የሚሆኑት በምን ውስጥ ነው? በጊዜ ውስጥ ነው። በጊዜ ውስጥ ነው የሚሆኑት። ታዲያ ምንድን ነው እያለን ያለው ሰለሞን፣ ቁጥር 11 መነሻ ጥቅሳችን ላይ እንደገና ልምጣ። ነገርን ሁሉ በጊዜ በጊዜው ምን አድርጎ ሰራው? አይሰማኝም። ምን አድርጎ ሰራው? ውብ አድርጎ ሰራው። አሁን ይህንን ለመቀበል ይከብዳል። አይደል ለምሳሌ ለቅሶን ለመቀበል ማጥፋት ይላል መቅደድ ይላል መጣል ይላል ዝም ማለት ይላል ዋይታ ይላል አሁን እነዚህ ኔጌቲቭ የሆኑ ነገሮችን ለመረዳት እንዴት ውብ ይሆናሉ እነዚህ ነገሮች እንዴት ደስ ያሰኛሉ? ምን እያለን ነው ሰለሞን እንዴት ነው ደስታ የሚሰጡት? ለመቅደድ ተስፋ አለው፣ ለመንቀል ተስፋ አለው፣ ለማልቀስ ተስፋ ምንድነው፣ ይቅርታ ጊዜ አለው እያለ ሲነግረን እንዴት ነው ተስፋ የሚሆኑት እነዚህ ነገሮች ውብ የሚሆኑት እንዴት ነው ብለን እንጠይቃለን። በእግዚአብሔር ዘላለማዊ እቅድ ውስጥ እግዚአብሔር በጊዜ ውብ አድርጎ ይሰራቸዋል። አሜን። ከኛ ሁኔታ ብቻ ከአሁኑ ጊዜ ብቻ ሳይሆን መመልከት ያለብን ከእግዚአብሔር ጊዜ፣ ከእግዚአብሔር ዘላለማዊ እቅድ፣ ከእግዚአብሔር ዘላለማዊ ፕሮግራም አንጻር ስንመለከተው ውብ ነው። መጽሐፍ ቅዱስ በሮሜ ምዕራፍ 8 28 ምን ይላል? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አሜን! ክብር ለኢየሱስ ይሁን። ስለዚህ ለበጎ ነው የሚደረገው። እግዚአብሔር በጊዜው ውብ አድርጎ ይሰራዋል። በእያንዳንዱ ከባድ በምንላቸው ሁኔታ ውስጥ እንኳን እግዚአብሔር አብሮን ይሆናል። ተስፋን ይሰጠናል። አሜን! የራሱን ውበት ያሳየናል። አሜን ክብር ለኢየሱስ ይሁን። አሁን ሰው ታሞ ኦፕሬሽን ሲሆን ሲቀደድ ደስ ይላል? አይልም። ግን ምን አለው? ተስፋ አለው። እንደገና ደግሞ ቁስሉ ሲድን፣ እንደገና ደግሞ ቁስሉ ሲፈወስ፣ ያ ደስ ያሰኘዋል። አደለ? ስለዚህ የራሱ ውበት አለው። ነገሮች እግዚአብሔር ነገሮችን ለመልካም የሚሰራበት የራሱ አደራረግ አለው ይላል። ስለዚህ ይህንን ክፍል ጸሐፊ ወይም ደግሞ ጠቢቡ ሰለሞን ከእግዚአብሔር ሐሳብ ከእግዚአብሔር ፍቃድ ከእግዚአብሔር ዘላለማዊ ፕሮግራም አንጻር እንድናዩ የሚያመለክት ነው። ከሰማይ በታች ለሆነው ነገር ሁሉ ምን አለው ይላል ጊዜ አለው ብሎ ዘግቶታል። ክብር ለኢየሱስ ይሁን። የተወለድንበት ዘመን ጊዜ እንዳለው ሁሉ ማለት ነው ማንም ሰው ፈቅዶ ወዶ ፕሮግራም አድርጎ እንዳልተወለደ ሁሉ እንዲሁ ፈቅዶ ወዶ ፕሮግራም አድርጎ አይሞትም። አይደለም ያመጣም አለ ወሳጅም አለ። አይደለም ስለዚህ የፈጠረህ አለ፣ የሚገልህም እሱ የሚወስድህም እሱ ነው። ስለዚህ ስልጣን ያለው እሱ ነው። ጊዜ አለው። በጊዜ ውስጥ ነው ያስቀመጠው ሁሉን ነገር ይላል። እግዚአብሔር አምላክ በኢየሱስ ስም አምሯችንን ይክፈት፣ አሜን። ይህን ይህንን ካልተረዳን ወገኖቼ በዘመናችን ደስተኞች ሆነን መኖር አንችልም። እግዚአብሔር በዘመን ውስጥ ያስቀመጣቸውን በረከቶችና ትሩፋቶች ጸጋዎች መቀበል እንቸገራለን፣ ማየት ይሳነናል። እየሰማችሁኝ ነው ወይ? ስለዚህ በጣም የእግዚአብሔርን ጊዜና ዘመን ማወቅ አስፈላጊ ነው እና በጊዜ ውስጥ ነው ውብ አድርጎ የሚሰራው ይላል። ሁሉን በጊዜ ውስጥ ምን አድርጎ ይሰራዋል? ውብ አድርጎ ይሰራዋል። እግዚአብሔር ይመስገን። ለምን? እግዚአብሔር ሁሉን ያያል። በጊዜ የተያዘ አይደለም፣ እሱ ከጊዜ ውጭ ነው። እግዚአብሔር ከዘላለም በፊት ነበር፣ ከዘላለም በፊት አለ። ስለዚህ ሁሉን ይመለከታል። እግዚአብሔር ሲመለከት ዛሬና ነገን ወይም ደግሞ ትናንትናን ብቻ አይ፣ ከዘላለም እስከ ዘላለም ሁሉን ያያል ከተወለድክበት እስከምትሞትበት ጊዜ ያለውን በሙሉ ይመለከታል፣ ያያል። ስለዚህ ታማኝ፣ መልካም፣ ፍጹም፣ አፍቃሪ፣ ሰላማዊ በሆነው በአምላካችን በእግዚአብሔር መደገፍን እንድንማር ያደርገናል። በሁሉም ጊዜ በሁሉም ቦታ እግዚአብሔር አለና፣ አሜን፣ አብሮን አለ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ ኢየሱስ ከእኛ ጋር አለና በማንኛውም ጊዜ ውስጥ እግዚአብሔር ከኛ ጋር እንዳለ ስናስብ እንደነቃለን። አሜን። ፍጥረቱ ነንና ያውቀናል። አሜን። ሃሌሉያ።